አሰላሙ አለይኩም ወራህመቱላሂ ወበረካቱ ሰላም ጤና ይስጥልኝ የሚስር ቤት ቤተሰቦች እንዴት ከረማችሁ እንዴት ናቸው በአማን ከኔ ከንላቸውን ንብእና ዛሬ ደግሞ ማለት ነው ይዤ የቀረብኩት ላይሙን ከነአና ጋር እንዴት አድርገን ነው የምንሰራው ከኛ ጋር ማለት ነው ያው ሁሉም በየቤቱ አሰራሩ የተለያየ ነው፣ የታወቀ ነው ማለት ነው። ስለዚህ ከኛ ጋር ደግሞ ያለውን ሁኔታ አብረን እንከታተላለን ማለት ነው። እናንተም ላይክ እንዳትረሱ በላይክ ግቡ፣ ሰብስክራይብ ማድረግ አትርሱ ማለት ነው። ለቤት አዲስ ከሆናችሁ ሰብስክራይብ አድርጉ ማለት ነው። አሁን ይሄ እንደምታወት ሎሚ ማለት ነው አጥቤያለው፣ ከዛ ቆራርጬ እጨምቃለሁ ማለት ነው። ያው የምንጨምቀውም ይሄ በእጅ ነው ማለት ነው። የእጅ አሳረው ምቃለ ከዛ የሚያስፈልገው ለሁለት ጆብ ማለት ነው። እዚህ ጋር እንደምታዩት አንድ ብርጭቆ ስኳር አዘጋጅቻለሁ። ሁለት ጆግ ላይ የሚጨምረው ማለት ነው። እዚህ ጋር ደግሞ የናና ቅጠል አለ። በናና ነው የምንሰራው። በጣም ይጣፍጣል ከናና ጋር ሲሆን ማለት ነው። እንደዚሁም እዚህ ጋር እንደምታዩት ይቺ ግማሽ ለይሙን ናት። እሩቧን ማለት ነው። እንደዚህ እንደምታወት ቆራርጫታለሁ። አብሬ ነው የሚፈጨው ማለት ነው፣ ምክንያቱም ከናናው ጋር ቆንጆ ጣዕም ይሰጣል። እንደዚ ውሃ ውሃ እንዳይል ይሆናል ማለት ነው። ሄ ግሽራውን ስታደርጉበት እና በጣም አሪፍ ነው። ተወዱታላችሁ ብዬ ተስፋ አደርጋለሁ ማለት ነው። እናንተ ላይክ ሰብስክራይብ እያደረጋቸው አሁን ቀጣይ ምንድን ነው፣ ሎሜን ልቆራርትና እጨምቃለሁ ማለት ነው። አይሄው እንደዚህ በምታዩት መልኩ ማለት ነው ቆራርጫለሁ። አሁን ቀጣይ ደግሞ የሚሆነው መጭመቅ ነው ማለት ነው። እሺ ጨምቄ ተመልሻለሁ ላይሞኑን ማለት ነው። በዚህ መልኩ እንደምታዩት ማለት ነው ከነ ፍሬው ነው ማለት ነው። ፍሬውንም አብራችሁ ማፍጨት ያለባችሁ ማለት ነው። በጣም ጣዕም ይሰጣል ማለት ነው እና ቪታሚንም አለው ስለዚህ ከዚህ ከነአናው ጋር ሲሆን ከግሽራው ጋር ሲሆን እንደዚሁም ከራሱ ከፍሬው ጋር ሲሆን በጣም ነው የሚጣፍጠው ማለት ነው። ምናልባት ያው ላይ በዛ ልጥቦች ደረጃቸው አንድ ብርጭቆ ነው። ያው እኛ ጋር እንደዚህ ነው ማለት ነው። ሁሉም በየቤቱ ስለሚለያይ ለየቤታችን ነው ማለት ነው የምንሰራው። ያው ብዙ ጊዜ የማትሰሩ ከሆነ በዚህ መልኩ መስራት ትችላላችሁ። አብዝታችሁ በየቀኑ ከሰራችሁ ደግሞ ያው እናንተ እንደምታውቁት። እንደ ቤታችሁ መጠንና ልክ ትሰራላችሁ ማለት ነው። ስለዚህ አሁን ወደ መፍጨቱ ነው ማለት ነው፣ ወደ ማቀላቀሉ ከላጤ ላይ ናቸው ማለት ነው። ያው እንደዚያ ማለት ነው። ከዛ ቀጣይ ምንድን ነው የማደርገው? ስኳር እንጨምራለን። ቀጣይ ደግሞ ናአናውን እና ለይሙኑን ግሽራውን ማለት ነው አሁን ይሄንን እፈጫለሁ ወይ ማለት ነው። ፈጭቼ እንመለስ ማለት ነው። ምክንያቱም አሁን ይሄ ውሃ ሳላደርግ ነው የምፈጨው። ምክንያቱም ነአናው በደንብ ድቅቅ እንዲል ማለት ነው። ውሃ ካደረኩበት አያደቀውም ማለት ነው። ስለዚህ ከእንደዚህ አድርጌ ፈጭና ተመልሼ እመጣለሁ። አሳያችኋለሁ እንዴት እንደሆነ አያችሁን። ነአናው ማለት ነው ከፈጭሁት በኋላ በእንደዚህ መልኩ ማለት ነው። በጣም ድቅቅ ብሏል ማለት ነው። ማጥለል አይጠበቅብኝም አላጠለውም ማለት ነው። ስለማላጠል በጣም ድቅቅ ብሏል ማለት ነው። አሁን እዚህ ጋር ምንድን ነው የማደርገው? ውሃ ጨምር እና እፈጫዋለሁ ማለት ነው። ያው ስፈጫው ድምፁ ስለሚረብሽ ነው ታውቃላችሁ ማለት ነው። ለዛ ነው። ከዛ ደግሞ ፈጭቼ ልመለስ ማለት ማለት ነው። ድጋሜ እፈጫዋለሁ ማለት ነው። ውሃ አደርግና ከውሃው ጋር ስኳር ባሁን ያው በዚህ መልኩ ፈጭቼ ተንትሻለሁ ማለት ነው። ውሃ ጋ አቀላቅዬ ቀይ አያችሁ፣ በዚህ መልኩ ማለት ነው። ከዛ አሁን ምን አደርጋለሁ? እዚህ ጋር ውሃ ጨምርበታለሁ። ራሱ በቃ ሀቅ እንደዚህ አደረኩ ነው። ሌላ እቃ ላይ ደግሞ አንድንትን አንድ ጆግ ውሃ አድርግና አቀላቅለዋለሁ ከዚህ ጋር ማለት ነው። ሁለት ጆግ እንዲሆንልኝ ማለት ነው። ይሄ እንደዚህ እንደምታዩት ማለት ነው። ላቀላቅል ነው የራሱ አንድ ጆክ ስለሚሆን የፈጨሁት እዛ ከአንድ ጆግ ውሃ ጋር አደርግና አቀላቅለዋለሁ ማለት ነው። ያው እዚህ እንደምታዩት አቅርቤያለሁ። ከዛ እንደዚህ አድርጌ ጨምራለሁ ማለት ነው። ይሄንን እንደገና ደግሞ መልስና ወደ እንትኑ ማለት ነው። ከዛ አቀላቅለዋለሁ ሁለት ሶስት ጊዜ ማለት ነው። እንዲዋሃድ ማለት ነው። አያችሁ በዚህ መልኩ ማለት ነው። እያመላለስኩ ሁለት ሶስት ጊዜ አቀላቅለዋለሁ ማለት ነው። በዚህ መልኩ ማለት ነው። እንደዚህ ከታደርጉና ከዛ እንደዚህ እያደረጋችሁ ታቀላቅላችሁ ስኳሩ በደንብ እንትን እንዲል ማለት ነው። በዚህ መልኩ እንግዲህ አሴራችንን ሰርተን ጨርሰናል ማለት ነው። እስካሁን አብራችሁ ለነበራችሁ ክልብ እናመሰግናለን። ላይክ አትርሱ፣ ሰብስክራይብ ማድረግ አትርሱ ማለት ነው። ቻላችሁን ሼር አድርጉ ማለት ነው። እስካሁን አብራችሁ ለነበራችሁ ከልብ እናመሰግናለን። ያው በዚህ መልኩ ማለት ነው። ሁለት ጀክሰር ሆይ ማለት ነው። ከዛ ተላጃችን እናስቀምጣለን። ተላጃችን በጣም ቆንጆ ከሆነ ማለት ነው፣ በደንብ የሚያቀዘቅዝ ከሆነ የምር እስከ ሳምንት ይቀመጣል ሳይበላሽ ማለት ነው። በጣም አሪፍ ነው፣ ተወዱታላችሁ። ሞከሩት እናንተ ማለት ነው። እና እስካሁን አብረን የነበረው ቆይታ ያን ይመስላል። ደግሞ በተመሳሳይ እስከምንገናኝ ድረስ ማለት ነው። ሰላም ሁኑልኝ።